አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ደጃናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬም እንግዲህ እንደተለመደበ አዲሱ ነገር ማጥቻ አለው ማለት ነው። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረስበ። መጀመሪያ ደረጃ አባራተቱኝ ማለት ና እና እንግዲህ ዛሬ ደስ የሚል ዜና አለኝ። እሱም ደግሞ ሄሉ አረገዘች። ሄሉ ሻ ደስታችን ነው እና አንዳንድ ሴቶች ደግሞ ባለትዳር ወይም ደግሞ ፍቅረኛ ሞች ላ ሄዳችሁ ልጥፍ ማለት የምትወዱ ምን ፈልጋችሁ ነው ማለት። ሄሉ አሁን አግብታለች። ቀለበት ስታደርግ ደግሞ በአይናችን አይተናል። ወንድሟ በተገኘበት በክብር ነው ቀለበት እያደረገችሁ። ታገብኛለሽ ወይ ጥያቄ እየተጠየቀችው ማለት ነው እና እና የሄሉ ፍቅረኛ ወይም የሄሉ ጓል ባል ላይ አንድ ልጅቷ መታ ው እኔ ነኝ እያለች ትገኛለች። የመጀመሪያ ፍቅረኛው ናት ይባላል፣ እኔ ግን አላውቅም። መጀመሪያ ፍቅረኛ መሆንሽ ትርጉም የለውም። የአንቺ ፍቅረኛ የነበረ ጊዜ ሬሌሽናችሁ መቀጠል ካልቻለ በቃ ተይው። እንዲህ የሰው ህይወት መበላሸት ጥቅፎ የራስን ህይወት መበላሸት ነው። በቃ ማለት የአንድ ሰው ደስታ ለደስታችን እንዲሆን ይገባል ለእኛ መሆን እያልቻለ ነገር መተው መብቴ ይሆናል ብዬ አስባል። ስለዚህ አሁን ሄሉ ቀለበት አርጋለች፣ ቃል ክዳን ማለት ያው፣ ቀለበት ማለት ቃል ክዳን ነው። ቃል ገብታለች ላትተዋ ላይተዋት እና አሁን በዚህ ላይ ደግሞ የመጀመሪያ ፍቅረኛ እኔ እኮ ይወድሃለሁ እንደዚህ ምናምን ተብሎ ማለጣጠፍ ምን ያደርጋል? እና ብዙ ወንዶችም ፍቅረኛ ያላት ሴት ላይ መለጠፍ ይወዳሉ። ብዙ ወንዶችም ፍቅረኛ ያለው ወንድ ላይ መለጠፍ ይፈልጋሉ። ግን ይሄ ነገር አዳስ አይደም ማለት የራሳችሁ በቃ ሁሉም የራሱ ፊልድ አለው። ሁሉም በራሱ ፊልድ እና በራሱ መንገድ ቢጓዝ ደስተኛ ይሆናል። ምክንያቱም የአንድ ሰው ደስታ ማበላሻት ማለት የራስን ደስታ አንድ ማበላሻት ነው እና በሰው መንገድ ባንጓዝ ብዬ አስባለሁ። ሄሉ እንግዲህ ልጅ ያጣምራል። በእርግጥ እሱን እሱን እንዳልሄድ ለማድረግ ብለሽ ከሆነ ያው የራስሽን ህይወት እንዳበላሸሹ ቁጠሪ። ምክንያቱም በልጅ ማሰር አይቻልም። አንድ ሰው ወዶ ፈቅዶ ከአንቺ ጋር ማሆን ካልፈለገ በልጅ ብቻ አስርሹ ልታስቀሪው ከሆነ ስህተት ነው በቃ። ግን ከልቡ ሚወድሽ ከሆነ ሚፈልግሽ ከሆነ ደግሞ ደስታ ነው። ይኸው ልጅ ያጣምራል ብዬ ነው የሚያስበው ብቻ ግን በትዳር ወይም ደግሞ ባለትዳር ወንድ ላይ የምትለጠፉ ሴቶች እረፉ ባለትዳር ሴት ላይ የምትለጠፉ ወንዶችም እንደዛው እረፉ የራሳችሁን ህይወት ኑሩ እንደዚህ ለማለት የፈለግኩት ከምን አንጻር እንደሆነ በታፔሉ አይታችሁታል እና እሱ ምንድን ነው ኢሳም እስከዛሬ ድረስ ከአንድ ሴት ጋር እንደዚህ ሲጃጃል አይተን አናውቅም፣ ከኢክራም ውጭ ማለት ነው። ኢክራም ማለት ለሱ በቃ ሙሉ በቃ ሁሉ ነገሩ ናት ማለት ይቻላል። ብቻ አላውቅም፣ ደስታውም፣ ሀዘንም ሁሉም ነገር ማግኘት ማጣትም ሁሉም ነገር ያሳለፋ ከኢክራም ጋር ነው እና ኢክራም በጣም ስርዓት ያላት ልጅ አስታዋይ ጀግና ጠንካራ የምር ነው የሚሏቸው። በቃ አላውቅም፣ በጣም እንቁ የሆነች ሴት ናት፣ ስርዓት ያላት ማትገላለጥ። ኤክራም ደግሞ ምኞቱም እንደዚህ ነው። አንድ ሴት ጸጉሯን ለቃ አጭር ለብሳ ሊያቅፋት ይቅር፣ ሰላም እንኳን ልላት እጁን የማይዘረግ ጀግና የሆነ ሰውዬ ዛሬ ምን አክቶት ክቶትኖ ሴት ላይ ሚለጣጠፈው? አረ ጎበዝ ወዴት እየተጓዘን ነው ኢሳም ዱንያ እኮ ጠፊ ናት ሰግጤ ለመፈመስ ከሆነ ሳትሰግጥ እኮ መፈመስ ትችላለ የምር ነው ምክንያቱም እኔ በሶሻል ሚዲያ ከሚያያቸው ወንዶች ወይም ማለትም በቅርቡ የሚያቸው ወንዶች ውስጥ ኢሳም በጣም ነበር ሚያስቀነኝ ደስ የሚለኝ በቃ እውነቱ በቃ አላውቅም ጀግና ወንድ ነህ ብዬ እንኳን ነው ምሰይመው ነበረ። ለምን አንድ ሴት ሀጅ ነቢይ ከሆነች ወንዱ መጨበጥ የለበትም መቅረብም የለበትም። ያን ነገር ደግሞ ኢሳም በተግባር እያሳየን ነበረ። በቅርብ ጊዜ እያየን ነበረ፣ ፍጹም ሴትን ልጅ ሰላም እንደማይላት። አሁን ግን ጭራሽ እቅፍ ጭራሽ እቅፍ አራሻ የምንጎበዝ ውድን እየሄደን ነው። ከምርን እኔ ይሄ ማመን አልቻለኝ። ኢሳም ኢሳም እንደዚህ ብሴትን አቅፈው ፎቶ ማነሳት፣ ቪዲዮ ማቅረጽ፣ ማዝለል ለፊማስ ብሎ አላውቅም። እዚ ሶሻል ሚዲያ በይዘው አላውቅም። ሰው በጣም እየተበላሻ ነው ብዬ ነው የሚያስበው። እቺ ልጅ ሲማማን ነበር ማዶነት ማናት? እና ከመፍታ እንኳን አይቻት ወይም ደግሞ ሀላል ካላደረገች በስተቀር ምንድነው እንደዚህ በሚዲያ ነጠር ነጠር ብዬ በልቤ እያሰብኩ ቪዲዮ አልሰራችውም። ግን በቃ ብቻ ባስያያችው ወይ ከተወደዱ ከተፋቀሩ እኔ ከማሰር ካልሆነ ደግሞ በቃ ይሄ ምንድን ነው በሶሻል ሚዲያ ዙሙት ማድረ ማስራት እያልኩ ነበርኩኝ። አሁን ጭራሽ ሙፍታን አስቀርታ ኢሳምን ምን ይዛልኝ ቁጭ። ኢሳምን ደግሞ አንድ ሴት ሲያቅፍ አይቼ ስላወኩት ነው በዞ ወ ሊገርመኝ ይቻላ። በዚ አጋጣሚ ምናልባት አካበድኩ ነገር እንዳይመስላችሁ፣ የምሬኔ ኢሳም እስከዚህ ድረስ ሶሻል ሚዲያ ሲጠቀም ማየት ከጀመርኩ ጀምሮ በቃ እውነትም የእስላም ጀግና ወንድ ብዬ የሚሰይሙለት በቅርቡ የሚያውቁ ነው የሚላችሁ በሶሻል ሚዲያ ከሱ የበለጡ በጣም ጀግኖች እንዳሉ አውቃለሁ፣ ግን አንድ ሴት አይቀርብም። ኢክራምም የኔ ናት ብሎ ስለሚያስብ ነበር የሚቀርባት ያው አብሮ አዳጊው ናት ብዙ ነገር ያሳለፉ ናት ምናምን እንጂ ከእሷ ውጭ ማንም ሴት ጨብጦ የማያውቅ ሰውዬ ዘሎ ማቀፍ፣ ይሄ ህልም ነው በቃ የሚመስለው እንጂ እውነት አይመስልም። እና እንደዛ ነው የዛሬ ይላችሁ ይምጡት ይሄ ነገር ነበር። በጣም የኢሳም ነገር ከባድ ነው። ብቻ አላህ ሁላችን መጨረሻችን ያሳምር። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው እና አላህ መጨረሻችን ያሳምረው። ለዱንያ ተንገብግብን ሐራም ነገር ላይ ከምንላጠፍ አላህ ይጠብቀን። ሄሉም ደግሞ እንኳን ደስ አለሽ፣ እናት ልትሆኝ ነው። ልጁ ደግሞ የፍቅር ትዳርሽን የሚባርክልሽ ያድርግሽ ። ምክንያቱም ሴቶች በጣም ባለትዳር ወንድ ላይ ለመለጠፍ ይወዳሉ፣ እና ልብ ይስጠው ለባልሽ። እና እንደዚህ ነው የሚለው፣ ሌላ ምንም ማለት አይችልም። በአንቺ ጉዳይ በጣም አላውቅም። ንጹህ ሴት ነሽ፣ ልበ ቀና ነሽ፣ እያህዋ ነሽ የእውነት። እና ይቅናሽ፣ እውነትም እርጉዝ ከሆንሽ ደስ የሚል ነገር ነው። እናት ሆነሽ ደግሞ የራስሽን ህይወት ትኑሩ።